ይሄንን ግን ስንል ሰርተው የሚወጡ ሴቶች ሁሉም ሴት ቤት ይዋል የሚባል አይደለም። ገብቶሻላ አሁን ያለንበት ዘመን ኢኮኖሚካሊም ከባድ ነው፣ በአንድ ሰው ሀንድል የማይደረግ ከሆነ ያቺ ሴት ወጣ ሰርታ የቤቱንም የውጭውንም የምትሸከምበት ደግሞ ልክ ነሽ ጉዳይ ሊኖር ይችላል። እና እነዛንም ሴቶች እናከብራለን፣ በጣም እንትን ይገባቸዋል። ኦፍኮርስ፣ በደምብ በቃ። ይሄ አንደኛ የምርጫም ጉዳይ ነው። የትኛውም ልክ ነው፣ የትኛውም ትክክል ነው። አይደለም ሳይሆን አሁን ለጠየቅሽኝ ጥያቄ ላለውበት ሁኔታ ስለጠየቅሽኝ እንጂ፣ ኖርማሊ በጣም ብዙ ጠንካራ ሴቶች አሉ። ደግሞ ውጭም ወጥተው ሰርተው ቤተሰቦቻቸውን ደግሞ ማኔጅ አድርገው እናትነታቸውን በጥሩ ሁኔታ የተወጡ በጣም በጣም የሚገራርሙ ሴቶች አሉ እና ግን ምንድነው ላይፍ ላይ የመርጫ ጉዳይ በዚህ ጊዜ እንዳልሽው ኢኮኖሚውም የሚፈቅድ አይደለም። ግዴታ እናት ወታ እንድሰራ በብዙ መንገድ ያስገድዳታል። እድሉ ከተገኘ ደግሞ እግዚአብሔር ልጆች ላይ ሰርተሽ የተወሰነ ጊዜ በጣም አሁን በኋላ ወደ በቃ አላገኘውም። እንኳን በጣም ብዙ ነገሮችን ኢንቫይሮንመንት ይወስድብኛል እና ስለዚህ እቺ ጊዜን እኔ እንኳን ተቀመጥኩለት እንኳን አብሬ ሆንክ የምለው ነገር ነው እያየ ያለሁት እና በዚህ መልኩ ያየኋለሁ። እና ልጅ ማሳደግ እንደ ቀላል የሚታይም ነገር አይደለም። በቃ እንደውም በቃ እንዴት ነው አንድ እንዴት ነው ህንፃ የሚሰራ ሰው እንግዲህ ህንፃው ላይ ኢንቨስት እንደሚያደርግ በብዙ መንገድ ከመሰረቱ ጀምሮ እስከሚያምር እስከሚዋብ ድረስ እንደሚሰራ ልክ እንደዛው ያ እንግዲህ ያው ቁስ ላይ ሆነ ይሄ ደግሞ ልጅ ላይ ሆነ ነው ሰው ላይ ሆነ ነው ልዩነቱ እሱ ነው። እና እንደውም ከምንም ጋር የማታወዳድር ሊወዳደርም የማይገባው ትልቅ ስራ ነው እና እናቶች ደግሞ በዚህ አቅጣጫ ደግሞ ጠንካሮች መሆን አለብን ብዬ አስባለሁ። በላይ ልጆች ከወጡ እኛም የራሳችን ህይወት አለ። እናትነት ብቻ አይደለም አንድ የህይወት ግባችን አይደለም ሚስት መሆን ብቻ ነው ብዬ አላምንም። እንደኔ እንደሚገባኝ ከሆነ እናትነት፣ ሚስትነት የአንድ የህይወታችን ፓርት ነው። ምናልባት እንግዲህ እንደየሰው ይለያያል። ለኔ ደግሞ እንደ ትልቁም ፓርት ይይዝልኛል የቤተሰብ ጉዳይ። ከዛ በኋላ ግን ቀጥለን ደግሞ ብዙ እኛነታችንን የምንገልጽባቸው ብዙ መንገዶች አሉት። ሄደን የምናከናውናቸው ምክንያቱም እግዚአብሔር እኮ ለኛ ሲፈጥረን የሆነ በምክንያት ነው የፈጠረን። የሆነ አላማ አለው። እግዚአብሔር በእኛ ውስጥ የሚፈጽመው ሰዎች የሚያጽናናበት፣ ሰዎች የሚደርስበት መንገድ በብዙ መንገድ አለውና ብዙ ኢምፓክት የምናመጣቸው ነገሮች አሉ። ስለዚህ እናቶችም እዚህ ጋር በደንብ መረዳት አለባቸውና ሊገባን ይገባል ብዬ የማስበው ራሳችን በደንብ ቴክ ኬር ማድረግ አለብን። በዛ ጊዜ ላይ ራሳችን ውስጣችን እንዳይጎዳ ራሳችን እንዳንጥል፣ በቃ በብዙ መንገድ ራሳችንን ጠንካሮች አድርገን ማለፍ አለብን ብዬ አምናለሁ። ከዛ በኋላ ልጆች ከወጡ በኋላ እኛም በደንብ ወተን የውጭውንም ደግሞ መንገድ ደግሞ እናረጋለን። ግን በጣም ይሄ ኳሊቲ የሚገርምም ለትውልድም የሚደርስ ስራ ነው። አንዲት ደግሞ አንድ ፖስት ያደረግሻት ደግሞ ቪዲዮ አለች ቆንጆ ሴት ሊሮረለት ትችላለች የምትጸልይ ግን እስቲ በያት አንቺ ቆንጆ ሴት ያው ቀንህንታውበት ውሎህን ልታሳምርልች ትችላለች የምትጸልይ ሴት ግን ያው ህይወትን ታሳምርልሃለች። ያው እንግዲህ እኔም ከሰዎች አይቼ የተጋራሁት ሀሳብ ነው፣ በጣም ስለወደድኩት ነው ያን ቃል እና እውነት ነው። እንግዲህ ያው እንግዲህ ቅድም እንዳልኩሽ ምንነሳው ከዛች ምሳሌ ከተደረገችው ምሳሌ ሰላሳ አንድ ላይ ያለችው ሴት ስታያት በጣም በዘርፈ ብዙ እኮ ናት። በጣም እውነት ለመናገር ቤቷ ውስጥ የምታደርጋቸው ነገሮች በጣም ሰራተኛ ናት። እንደውም ሰው ብዙ ጊዜ የማይረዳው የቤት ሰው ብቻ አደለችም እሷ፣ በጣም ሰራተኛ ናት። እጆቿ ለስራ አይዝሉም ይላል ራሱ የሚገልጻት መንገድ በቃ ቤተሰቧን የምታይበት መንገድ፣ በብዙ አቅጣጫ ቤተሰቧን ትመለከታለች። ፈትል ትፈትላለች፣ ትሰራለች በኢቭን መብራቶቿ እራሱ አይጠፉም ይላል። ከመሸ በሌሊት ትነሳለች፣ በማለዳ ማለዳ ትነሳለች፣ አምሽታ ትተኛለች። በቃ ብርታቷን አይሳይሻል እና የምትገርም ሴት ናት እና ፕላስ ደግሞ ባሏ ኢቨን በጉባኤ መካከል ሲቀመጥ ይተማመንበታል ይላል እና ከዛ በኋላ ግን መጨረሻ ላይ የመጨረሻ ኳሊቲዋን ግን ያስቀመጠው ብዙ ኳሊቲዎች ነው እንግዲህ ከመጀመሪያ ጀምሮ እንደ ሳ ነበው እኔ ዝም ብዬ ስረዳው ብዙ ኳሊቲዎቿን ያስቀምጣል። ለልጆቿ ያላትን ቦታ፣ ለቤተሰቧ ያላትን ቦታ፣ ስራዋን ከአብረዋት ለሚሰሩ ሰዎች እንዴት ያላትን ነገር፣ አስተዋይነቷን፣ ደስተኛነቷን ምን አይነት ሰላማዊ ሴት መሆኗን ብዙ ነገር ያነሳና ባሏ ግን መጨረሻ ላይ ጎልቶ የታየውኔ በጣም የሚያስደንቀኝ ነገር እንግዲህ ውበት ከንቱ ነው ይላታል። ቁንጅናም ደምግባትም በቃ ባዶ ነው ይላታል። እግዚአብሔር የምትፈራ ሴትን እሷ ትመሰገናለች ይላል እና በጣም በቃ ባሏ እንግዲህ ያን ሁሉ ኳሊቲዎች እያየ እንግዲህ እሱ ላይ ደግሞ ልቡ ላይ በቃ ከበድ ያለበት ደግሞ ለእግዚአብሔር ያላት ቦታ ነው ብዬ አስባለሁ እና ስለዚህ እንግዲህ እናትነት በጣም ብዙ ዘርፍ አለው። ሚስትነት በጣም ብዙ ዘርፍ አለው እና እንደዛ ብዬ ገልጸዋለሁ። እንግዲህ ስለዚህ ምትጸሊ ሴት እና ምትጸሊ ሴት እንግዲህ በጣም እንግዲህ ኳሊቲዋ እንግዲህ ከባድ ነው፣ እውነት ለመናገር እንግዲህ እኔ እንደ ሚስትም እግዚአብሔር ሁልጊዜ እንዲሰጠኝ የምፈልገው ጸጋ ነው። በቃ አሁንም ቢሆን ስፕሪቹዋሊ ሴት ልጅ በጣም ትንሽ ዝም ብለን ስናስበው ምናምን ቀረብ ትላለች ተብሎ ይታሰባል አይደል? ኢሞሽናል ስለሆን ከእግዚአብሔር ጋር ያለን አታችመንት ቀረብ ይላል ሞር ነገሮችን ፊልም እናደርግበት ነገር ስላለ እና እንግዲህ ለልጆቿ ምትጸልይ ለቤቷ ምትጸልይ ሴት እኔ እንግዲህ ብዙ ቤቶችንም አውቃለሁ፣ በጓደኞቼ በማውቃቸው በአካባቢዎቼ እንግዲህ ጸሎተኛ እናት ያለችበት ቤት በቃ በጣም ብዙ ነገር ሲስተካከል ታያለሽ፣ ቀጥለጥ ሲል ታያለሽ እና እንግዲህ የነዛ ሴቶች ዋጋ ምን አይነት እንደሆነ በልጆቿ ስታይ፣ በትዳሯ ስታይ በብዙ ነገር እገረማለሁ እና ኢቨን በትዳር ውስጥ እንኳን ብዙ ቻሌንጅ ውስጥ እንኳን ቢያልፉ እነዛ ሴቶች ግን ያላቸው ስብእና ያላቸው አቋም የቤታቸው ጽናት ስታይ በቃ ያስገርምሻልና እንግዲህ እሷን እንግዲህ ሴት ሆኖ ላለመገኘት እንግዲህ አለመፈለግ እንግዲህ በጣም ይገርማል። ስለዚህ እኔ በጣም በቃ ፓሽኔት ያደርገኛል ይሄ ነገር ነው። ስለዚህ ከቆንጆ ከመልክ ከመልክ ካላት ሴት ይልቅ የምትጸልይ የምትጸልይ በቃ እግዚአብሔርን እግዚአብሔር የምታስቀድም ሴት ያለችበት እንደ ክርስቲያንም በቃ በደንብ ደግሞ ጠንከር አድርገን የምናነሳው ምስ አለ እግዚአብሔርን አምላኳን የምትፈራ ሴት አምላኳን የምትፈራ ሴት በባህሪ ትገልጠዋለች ብዬ አስባለሁ። በመልካምነት እዛ ላይ ስታያት እኮ እንትኗ ላይ መልካም ታደርጋለች፣ ለባሏ መልካም ታደርጋለች በባህሪ ትገልጠዋለች። በቃ እግዚአብሔርን መፍራት ከባህሪ ጋር ይያያዛል። መልካም ታደርጋለች፣ ልጆችን ትረዳለች ይላል። ለልጆቿ መልካም ናት በጣም በባህሪ ይገልጸዋልና፣ ስለዚህ እግዚአብሔርን መፍራት በውስጧ ያለ ሴት፣ እግዚአብሔር የምታስቀድም ሴት በባህሪ ትገልጠዋለች። ስለዚህ ለቤቷ ሰላም ናት፣ ለቤቷ ረፍትና ለልጆቿ መልካም ናት። ራሷን ማስተካከል የምትፈልግ ናት። ራሷን እንዴት አድርጌ ልለወጥ፣ እንዴት መልካም ሰው ልሁን፣ እንዴት መልካም ሚስት፣ እንዴት መልካም እናት ልሁን ብላ የምታስብ ሴት ናት ማለት ነው። ስለዚህ ያቺ ሴት በጣም ለቤቷ ትልቁን ሮል ትጫወታለች። ስለዚህ ህይወትን ነው የምታሳምረው ቀንን ሳይሆን። ቴንክዩ በጣም ገለጻሽ፣ ደስ ይላል። ምንድን ነው አንዳንድ ጊዜ ትዳርን አሁን አሁን ላይ እንደምናየው የትዳርን ኳሊቲ ማሳነስ በቃ በብዙ መልኩ አሁን ብዙ ማናወራቸው ግን ትዳር ላይ ያለን ምልከታ የሚያሳንሱ ነገሮች አሉ። መፋታትን እንደ ኖርማል የሚያይ ትውልድ መካከል ነው ያለነው እና እንደው ምን ትያለሽ ስለፍቻ አንቺ እንደ አንዲት ክርስቲያን ሴት ማለት ነው? እንግዲህ ትዳር እኔ ሰማያዊ ነው፣ እግዚአብሔራዊ ነው መነሻው። በዚህ ዓለም ጥበብ፣ በዚህ ዓለም እውቀት የተፈጠረ ነገር አይደለም። ቤተሰብ የሚባለው ነገር ከዚህ ዓለም ስርዓት ውጪ ነው ብዬ ነው በቃ በእግዚአብሔር እይታ እግዚአብሔር አየውና መልካም እንደሆነ ያስተዋለው የወደደው ህይወት እግዚአብሔር ጌታ ኢየሱስም ኢቨን እኮ መጀመሪያ የተገኘበት የሚባለው እኮ ሰርግ ላይ ነው አይደለ? በቃ እንግዲህ ያ ማለት እግዚአብሔር እንግዲህ ምን ያህል ባለው ያድርጎታል የሚለውን ታያለሽ። እና ቤተሰብ የነገር ሁሉ መጀመሪያ ነው፣ የነገር ሁሉ መሰረት ነው ብዬ አስባለሁ። ከማህበረሰብ በፊት ቤተሰብ ይቀድማል። በቃ በቤተሰብ ውስጥ ብዙ ነገር ትውልድ የሚቀረጸው ቤተሰብ ውስጥ ነው እና የትዳር ህይወት ደግሞ ለቤተሰብ በጣም ትልቅ ዋጋ አለው ብዬ አምናለሁኝ። እና ትዳር መልካም ሲሆን ቤተሰብ በቃ ሰላም ይሆናል፣ ጥሩ ይሆናል ብዬ አስባለሁ። ለልጆችም በቃ ጤነኛ ሳምንት እንዲፈጠር ትዳር ትልቁን አስተዋጽኦ ይወጣል ብዬ አምናለሁኝና እንግዲህ በዚህ ዘመን ደግሞ ቀለል ተደርጎ ይነሳል። ምን ያን ያህል ትዳር ያን ያህል ነው፣ ያን ያህል ሰው ሳያገባ መኖር ይችላል ምናምን ይባላል። ግን እውነት ትዳር በረከት ነው። እኔ ለሰው ማስተላለፍ የምፈልገው እንደውም ላላገቡት እግዚአብሔር ጌታ ረድቶ ረብታችሁ መልካም ሰው በህይወታችሁ ከመጣ እግዚአብሔር ረድቷችሁ ጥሩ ሰው ወደ ህይወታችሁ ከመጣ ትክክለኛ በቃ ፊት የሚያደርጋችሁ ሰው ከመጣ ትዳር እውነት በረከት ናት። በረከቱ ደግሞ በብዙ አቅጣጫ ነው። በልጅ ብቲ በገንዘብ ብቲ በብዙ ብቲ እድገት ውስጥ ትገበያለች። በቃ እግዚአብሔር እንጃ የጣፈጠ ህይወት ነው። ደስ ይላል። እውነት ለመናገር ይህን ስንል ግን እንትኖች ቻሌንጅ የሉትም እያልን አይደለም። ቤተሰብ እኮ ከእህትሽ ጋር ስኖር ቻሌንጅ አለው፣ አደለ? ትታያለሽ፣ ትጋጫለሽ። እሱ እንዳለ ሆኖ ግን እንደ ቲም ግን እስከ አሰብሽ ድረስ እንደ ህብረት እስከ ኖርሽበት ድረስ ግን ህብረት ውስጥ እግዚአብሔር የማይለቀው በረከት የለም። በቃ እንደዛ አደለ? የሚለው ስለ ህብረት ሲያወራ እኮ እንደዛ ነው የሚናገረው። እና በዛ ውስጥ በረከቱን እግዚአብሔር ለዘላለም ለቆታል ይላል፣ በረከትን አገኘ ይላል አስቢ። እና በጣም በቃ ትዳር በበረከት ነው ምሳሌ እንደው መደረግ ያለበት ግን ቻሌንጆች አሉት። ፕላስ ደግሞ በፍቅር የምትገቢበት ከዛ ደግሞ በጥበብ የምትኖሪበት ህይወት ነው ብዬ አስባለሁ። እውቀት ይፈልጋል፣ ጥበብ ይፈልጋል። ምክንያቱም የእግዚአብሔር ቃል እንደሚናገረን እውቀት በጣም ወሳኝ ነገር እንደሆነ ህዝብ የጠፋው ራሱ እውቀት ከማጣቱ ነው የተነሳ ይላል አይደለ። ኢቨን እንኳን ይህን ሳስብ ራሱ በጣም ስለ ትዳር አንዳንዴ ሳስብ በጣም ደስ ከሚለኝ ፓርት ራሱ አንደኛ ነገስት ላይ ያለ የሰለሞን ህይወት በጣም እሱም ደግሞ በጣም ልቤን ተች ያደርገኛል። እና እንግዲህ ሰለሞን በጣም ጥበበኛ ነው፣ ገዢ ነው። አስተዳዳሪ ሆኖ ንጉስ ተደርጎ እንግዲህ ከተሾመ በኋላ እግዚአብሔር ወደሱ ይመጣና፣ ምን ልሰጥ ትፈልጋለህ? ጠይቀኝ ይለዋል። ምን በቃ ልስጥ ሲለው መጀመሪያ የጠየቀው ነገር ምንድን ነው? ገንዘብ አይደለም፣ ሀብት አይደለም፣ ተድላ አይደለም፣ እድሜ አይደለም። የጠየቀው ነገር ይህን ህዝብ ማስተዳደር የምችልበት ጥበብ ስጠኝ፣ አስተዋይ ልብን ስጠኝ አለ እና እንደ ባለትዳር እኔ እግዚአብሔር ሆይ አስተዋይ አድርገኝ ብዬ ከሚጸሊቱ ሰዎች ውስጥ ነኝ። በቃ እግዚአብሔር ነው ማስተዋል ስጠኝ፣ ጥበብ ስጠኝ፣ ትግስተኛ ሴት አድርገኝ፣ ጎበዝ አድርገኝ፣ ልቤ በቃ በማስተዋል የተሞላ ቢሆን። እንደዛ ስሆን ለቤቴ በብዙ መንገድ እጠቅማለሁ። በብዙ መንገድ ለባሌ ምቹ መሆን እችላለሁ። እልህኛ ሴት አልሆንም፣ አስቸጋሪ ሴት አልሆንም፣ ግትር ሴት አልሆንም። በቃ ለባሏ ምቹ ምትሆን ሴት እሆናለሁ ብዬ አምናለሁኝ እና ምቹ ረዳት እንድጠረለት በቃ ምቹ ረዳት መሆን እችላለሁ ብዬ አስባለሁ እና ስለዚህ ሰዎች መርዳታ ያለብን ነገር ብዬ ማስበው ፍቅር ብቻ ህይወትን ትዳርን አያስቀጥልልንም። ጥበብ ግን ያስቀጥልልናል። በቃ በማስተዋል ነው የሚጸናው አደለ? በጥበብ ይሰራል፣ በማስተዋል ይጸናል ይላል አደለ? ስለዚህ ማስተዋል፣ ጥበብ እጅግ በጣም ያስፈልጋል። በቃ ኢንቴንሽናሊ ለባለትዳር ሰዎች የሚያስፈልጉትን እውቀቶች በቃ መውሰድ አለብን ብዬ አስባለሁ እና እንደዛ ካደረግን እግዚአብሔር ረድቶን አፕላይ ማድረግ ከቻልን እንግዲህ ጥሩ ደስ ብሎን እግዚአብሔርን እየባረክን እንግዲህ እኔ እግዚአብሔር ሆይ እንኳን ረዳኸኝ እያልኩ የምኖርበት ህይወት እንደሆነ አይቻለሁኝና። እና ትዳር ትልቅ በረከት ነው፣ እና እንደ ቀላል ሰውም ባያየው አሁን ላይክ የአሁን ወጣት ስለሆነ ላይክ ሁላችንም ላይክ ላይመስለን ይችላል፣ ግን የምንረዳው ምናልባት ወደፊት ሊሆን ይችላል። እና ቤተሰብ በረከት ነው፣ የእውነት በብዙ መንገድ በረከት ነው። እና ትዳር እኔ ሰዎች እንደ ቀላል ማየት አለባቸው ብያላስም እግዚአብሔር መልካም ካላቸው ህይወት ውስጥ አንዱ ትዳር በጣም ስለዚህ እግዚአብሔር መልካም ያለው ደግሞ እውነትም መልካም ስለሆነ መልካም ነው። ስለዚህ ፍቺ እዚህ እስፔሻሊ አሁን በእኛ ጎራ ስናየው በክርስቲያን እንትን ላይ በፍጹም ሊነሳም ሊታሰብ ምንችል ምንድነው በቃ አይ ቲንክ ሰው እኛንም ላይክ ዓለምም እኮ የምታረገው መጀመሪያ በሀሳብ ነው። ውስጣችን በደንብ አድርጋ የምትሸረሽረው ብዬ አስባለሁ እና እግዚአብሔርም ደግሞ የሚለን ይሄን ዓለም አትምሰሉ። በምን በሀሳባችሁ ነው የሚለን አ በአይምሯችሁ መታደስ ተለወጡ ነው የሚለን እና ይሄን ዓለም አትምሰሉ። ስለዚህ እኛ ስለ ትዳር ስናስብ ስለ ፍቺም ስናስብ ደግሞ የእግዚአብሔርን ሀሳብ ነው መያዝ ያለብን። ጌታ ደግሞ ያለ ምንድን ነው ፍቺን እንደሚጠላ እንደ መጥፎ እንደሆነ። ለምንድን ነው እንደዛ የሚያለበት? ብዙ እንግዲህ ብዙ ከባድ ነገሮች ውስጥ ያሳልፈናል ፍቺ እያስባለሁ እና ግን በቃ በብዙ ትዕግስት እግዚአብሔርን በመለመን በመጸለይ እግዚአብሔር ጸጋን እንዲሰጠን ለእኛ ብቻ ሳይሆን ደግሞ ለትዳር አጋራችን በመጸለይ ቀደም እንዳልኩሽ ማለት ነው እግዚአብሔር እንዲረዳው። እኔ እኮ መልካም ሚስት መሆኔም አንድ ኮ ማሳየውን ብዬ ማስበው ባሌን እግዚአብሔር እንዲረዳልኝ እንዲያግዝልኝ፣ የእሱ መልካም መሆን ለእኔ ስለሆነ ጥቅም፣ ጌታ ሆይ እርዳው፣ መልካም ባል መሆን እንዲችል እኔን መውደድ እንዲችል ጸጋ አብዛለት፣ ልጆቹ መውደድ እንዲችል ቤተሰቡን ከዛም ደግሞ እኔም ደግሞ እግዚአብሔር ለእሱ በቃ አንተ እንደምትላት አይነት ሚስት መሆን እንድችል። ምክንያቱም የእግዚአብሔር ቃል ሲናገር የጠቢብ አይኖች በራሱ ላይ ናቸው ይላል። ያን ሰው ብቻ አይደለም ችግሩን የሚያሳዩ አለ ተንበርከሽ ጌታ እንዲያርጎኝ እንዲያርጎኝ ብቻ ሳይሆን ማለት ያለብሽ እግዚአብሔር ለእኔ ጥበቡን ስጠኝ፣ በቃ ለእኔ በሱ ፊት ሞገስ ስጠኝ። እኔ በጣም መወደውን ቃል በዚህ እንደውም ሼር ላድርግሽ እና የአስቴር እንግዲህ ሞገስ በንጉሱ ፊት ያገኘችበት ነገር እንግዲህ ያስበለጣት እንግዲህ ምን እንደሆነ እናውቃለን። ሞገስ ነው፣ በቃ የእግዚአብሔር ሞገስ ነው። አይደለም ብዙ ቆነጃጅቶች ነበሩ በፊቱ ከንጉሱ ንጉሱ ፊት በጣም ብዙ ጊዜ የተቀመጡ እንደውም፣ እሷ በብዙ ጭንቀት ውስጥ ነው የተቀመጠችው። ጭንቀት ያለበት ሰው እንግዲህ ምን ያህል ውበት ሊኖረው አይችልም። እንግዲህ ግን እግዚአብሔር ግን ሞገስ ስለሰጣት በፊቱ እንግዲህ ንጉሱ ተዘረጋ፣ በቃ ዘንጉን ዘረጋላት በቃ ሞገስ አገኘች ይላል እና እንደ ሚስት እንደውም እግዚአብሔር በባላችን ፊት ሞገስ እንዲሰጠን እንደው መጸለይ ያለብን ብዬ አምናለሁ። በቃ እግዚአብሔር ሞገስ ስጠኝ፣ በእሱ ፊት መወደድን ስጠኝ። በቃ እንደውም አንድ እንደ ሶሻል ሚዲያ ላይ ያየኋት በጣም ደስ ያለኝ ነገር እንደው በሱ ውስጥ ሆነ እቀፈኝ ጌታ ሆይ በሱ ውስጥ ሆነ በጣም ብዙ ሰው ጋር አሁንና በሱ ውስጥ ሆነ ጌታ ሆይ እኔን እየኝ በእሱ ውስጥ ሆነ ውደደኝ እያለች ትጸለያለች ነው ሴት። እና እውነት እንደ ሴት በጣም ይሄን ማድረግ አለብን ብዬ አስባለሁ። ፍቺን ደግሞ አብዝተን ልንቃወም፣ እንደ ክርስቲያን ሶሳይቲ አብዝተን ልንቃወም፣ አብዝተን ልንጠላ ነው የሚገባው ብዬ አስባለሁ። እና ከዛ ከሜዳችን በፊትም በጣም ከራሳችን የሚጠበቁ ነገሮችንና እንደ መንፈሳዊ ደግሞ ውጊያም ይበዛበታል። ምክንያቱም በዚህ ዘመን እግዚአብሔር አላማ ያለበት ነገር እኮ እንደ ቀላል አይታይም። በቃ ዋናው እኮ እንደምናየው እኮ የትኛውም ነገር ከበስተጀርባ መንፈሳዊ ነገር አለው አደለ? የሚታየው ነገር ሁሉ ከማይታየው እንደመጣ እናስተውላለን። ኛው ስለዚህ ይሄ የጠላት ሀሳብ ነው ጄኔሬሽኑ ላይ እኔ እንደውም በጣም አንዳንድ ጊዜ ስለ ትዳራሁም የሚሰማው ነገር በጣም ክፉ ነው። ሰው ኢቨን እንዳያገባ በቃ። እንደውም የሆነ ጊዜ ላይ ሶሻል ሚዲያ ላይ አጋርቸዋለሁና በጣም ሰዎች፣ ገቢ የማያቸው ሰዎች በጣም ይፈራሉ ማግባት፣ የሚፈሩ ለምን በቃ የሚነገረው ነገር እንዳያገቡ። እውነት ለመናገር ላላገቡ ብቻ ሳይሆን ላገቡት ራሱ እውነት ለመናገር ይመርዛል በጣም አየሩ ላይ ያለው ነገር እና እኔ እንደውም እንደ ክርስቲያን በጣም ብዙ ሶሳይቲው ማድረግ ያለበት ብዬ ማስበው እንደዚህ አይነት ኔጌቲቭ ነገሮችን አትስሙ። አለመስማት ነው ያለመስማት ይጠቅሞኛል፣ ብዬ አስባለሁ። ጭንቅላቴ ጥሩ እንዲሆን ነፃ እንዲሆን ማስገባት ያለብኝ ከእግዚአብሔር የሆነውን ቃል እንጂ በቃ የተወራውን ሁሉ ነገር እንዲሆነ እያልኩኝ ፍርሃት ወደ ውስጤ መጨመር የለብኝም በቃ እንደ እግዚአብሔር ሴት ነው መኖር ያለብኝ ብዬ ነው የማስበው። ስለዚህ እንደውም ያነሳሁት ምንድን ነው እዛ ላይ ትዳር ሁሉ መጥፎ አይደለም። ምክንያቱም በቃ ሁሉም ሰው የሚያስበው ትዳር መጥፎ ነው በሚል በቃ በደንብ ተረጭቷል እና ያ ደግሞ በቃ እግዚአብሔርን ሀሳብ የሚመታ የሚጋፋ ነው ብዬ አስባለሁ። በቃ ሰይጣን ሆን ብሎ በቃ በደንብ በቃ ራሱን ሀሳቡን እያሰራጨ ነው ብዬ አስባለሁ። እና ምንድን ነው ያልኩት እዛ ላይ ሁሉም ትዳር መጥፎ አይደለም። በጣም በብዙ እግዚአብሔርን እያመሰገነ እንኳን አገባው እንኳን ትሆነልኝ እያለ እግዚአብሔርን እያመሰገነ እየተገረመ በጣም የሚኖር ብዙ ባለትዳር አለ። ስለዚህ እኛም ይህን ነገር ማስተላለፍ አለብን ብዬ አስባለሁ። አሁንም ቢሆን ማለት ነው ክርስቲያን ሶሳይቲ መናገር አለብን ብዬ አምናለሁኝ እና አይ ቲንክ እንደዛ ይመስለኛል ስለዚህ እግዚአብሔርን ሀሳብ ነው ወደ ውስጣችን በደንብ ማስገባት ያለብን እኛም ፍቺ ልንቃወም ልንጠላ ነው የሚገባው ትዳር ደግሞ እግዚአብሔር የፈጠረው ክቡር ነገር ነው ብለን ማስቀደም አለብን በጣም በጣም አመሰግናለሁ ቤዝዬ እንግዲህ እንደዚህ አንዳንዴ የእኔ ትዳር ጥሩ ነው ቆንጆ ነው ብሎ ሲወራ አሁን ሶሳይታችን ላይ ምን ሆኗል መጥፎ ነው የሚለው እንደውም ተቀባይነት አለው ይመስለኛል ጥሩ ነው ጥሩ ትዳርም አለ ብሎ ማሳያ ሲደረግ ያ ማለት ምንም አይነት መንገጫገጭ የለም ማለት አይደለም። ግን በመንገጫገጭ ውስጥም አልፎ አይደለም የሚኖር ኑሮ ነውና እንደው በዚህ እንዴት ነው መንገጫገጮች አይኖሩም ካልን ነው እንደውም ጥሩ የማይሆነውና መንገጫገጮችን በምን መልኩ ነው ስትፈች ይኖር ሺው እና ምንድን ነው አሁን በዚህ ሰዓትም ይህን ፕሮግራም እያዩ ያሉ እህቶቻችን ይኖራሉ። እና መንገጫገጭ ውስጥ ላሉ እንዴት ነው የሚታለፈው ያ ጊዜ እንደሚያልፍም ከዛ ደግሞ እንዴት ነው የሚታለፈው? እንግዲህ የትኛውም ህይወት ስንኖር መቼም ጸጥ ያለ ህይወት አልጋ በአልጋ የሆነ ህይወት የለም። አይደለም ትዳርም እንደዛ ነው እያስባለሁ። በቃ የሆነ ሲዝኖች አሉት፣ የምታልፊያቸው ሲዝኖች አሉ። ለአንዳንድ ሰው እርዲ መጀመሪያ የተጋባ ጊዜ ላይ በብዙ መንገድ ስትራግልም ያደርጋል። አንዳንድ ሰው በመሀል በሚፈጠሩ ነገሮች ውስጥ እንግዲህ ስትራግል የሚያደርግ አለ እና ግን ሁልጊዜ ውስጣችን አቋም መያዝ አለብን ብዬ ማስበው በቃ ለገባሁት ህይወት ለዛሬ አምኝበት ለገባሁበት ህይወት እስከ መጨረሻው ድረስ ፋይት አደርጋለሁ ከእግዚአብሔር ጋር በቃ እስከ መጨረሻው ድረስ ሄዳለሁ የሚል አስተሳሰብ መጀመሪያ ውስጣችን መኖር አለበት ብዬ አስባለሁ። በቃ አሁን እንደውም እየተደረገ ያለው ቀለል አድርጎ በቃ ካልተመቸሽ ውጭ፣ ካልተመቸው በቃ ምንድን ነው ላይፍ እኳ አለ። ከዛ በኋላ ይቺ አስተሳሰብ ውስጣችን ስለገባ ፋይት ማድረግ ብዙ አንችልም። በቃ ትንሽ ነገር ከተፈጠረ ጥሎ መውጣት ነው ሰው የሚያስበው። ግን የትኛውም እውነት ዛሬ ምሳሌ አድርገን የምናያቸው ሰዎችም ያሉት በብዙ ነገሮች ውስጥ አልፈው ነው። እንደውም በጣም መወዳት ፓስተር ሚሽ ብዙ ጊዜ ስትል የሰማሁት ምንድን ነው በጣም የወደድኩት ንግግሯ፣ እኔ እና ባለቤቴ እንግዲህ ጥሩ ትዳር አላቸው ብለን የምናንሰባቸው ንሽ የምናደረጋቸው ሰዎች ናቸው እና በብዙ ምህረት ነው ያለ ነው በቃ ይቅር እየተባባልን እየተውን ያ ነው ያስኬደን ያስቀጠልን እንጂ በጣም ፐርፌክት ትዳር ይዘን አይደለም ብላ ስትናገር እንግዲህ በጣም ብዙ ጊዜ ሰምቻታለሁ። እና ስለዚህ እግዚአብሔር የርህራ ልብ ሊሰጠን በቃ መለመን አለብን ብዬ አስባለሁ። የይቅርታ ልብ በቃ የርህራ ልብ እግዚአብሔር እንዲሰጠን የትዳር አጋራችን ሊደክም ይችላል። በብዙ ነገር ውስጥ ሊያልፍ ይችላል። እኛም ልናልፍ እንችላለን። ስለዚህ እግዚአብሔር ያን የምህረት ልብ እንዲሰጠን ከእግዚአብሔር እንግዲህ መጸለይ ነው ብዬ አስባለሁ። ግን ደግሞ ሰዎች ማሰብ ያለባቸው መረዳት ያለባቸው የትኛውም ትዳሪ እንወዳለሁ የሚል ሰው በዛ ውስጥ ብዙ ነገር አልፎ እንጂ ቆንጆ ትዳር ብቻ ይሄ በቃ በጣም ይሄ ሁልጊዜ ሀኒሙኗ የሆነች ህይወት ኖሮ ግን አንድ አይደለ መታወቅ አለበት። በቃ ግን በዛ ሁሉ ውስጥ አልፎ ችግሩን ፈቶ እንደውም ትልቁ ነገር ብዬ ማስበው ትዳር ላይ ትልቁ ኳሊቲ ብዬ ማስበው ችግሮችን የምንፈታበት መንገድ ነው። ስፔሻሊ ደግሞ በወንድ ሳይድ ብዬ አምናለው። ኦፍ ኮርስ ሴትም በጣም የሷም ሮል ትልቅ ነው። ግን ወንድ ልጅ ደግሞ በደንብ ይሄ ችግሮችን የመፍታት ኳሊቲው አሪፍ ሲሆን በጣም በቃ በብዙ መንገድ ነገሩ ነው ብዬ አስባለሁኝ። እና ስለዚህ ችግሮች እየተፈቱ ነው እንጂ የሚሄዱት፣ ፐርፌክት ታኩኖ አይደለም ትዳር ለሚታልፍ እና አሁን እንደዚህ ትዳር ውስጥ ሆነው የሆነ ችግር ያጋጠማቸው ያልፋል። ሁላችንም በብዙ መንገድ ውስጥ አልፈን ነው እንግዲህ እዚህ የደረስ ነው። ስለዚህ ያለ ነው በይህ የትዳር በቃ አንዱ ፓርቱ ነው ብለው ቢወስዱት እኔ ደስ ይለኛል። ሳይ እንግዲህ በዚህ የስድስት ዓመት የህይወት ጉዞ ትንሽ አይደለም እና ለዚህ በዚህ ዘመን ላሉ ወጣት ሴቶች ላገቡ፣ ላላገቡ፣ ሊያገቡ ላሰቡ፣ ላጩ ምን ትመክሪያለሽ? እኔ ከጠቀመኝ በህይወቴ ካየሁትና ከተማርኩት ከተረዳሁት፣ ጠቅሞኝም ካየሁት ነገር ሰዎች መልካም ትዳር ነው የምፈልገው ብለው ማለት ብቻ ሳይሆን ሁል ጊዜ ፎከሳቸው ራሳቸው ደግሞ ቢሆን አሪፍ ነው ብዬ አስባለሁ። ምክንያቱም የእግዚአብሔር ቃል እንደሚደግፈን የጠቢብ ዓይኖች ሁል ጊዜ በራሱ ላይ ናቸው ስለሚል ጠቢብ ሰው ራሱን ያል እኔ ምን አይነት ሚስት መሆን እችላለሁ፣ እኔ ምን አይነት የትዳር አጋር መሆን እችላለሁ ብሎ ቢያስብ የተሻለ ነው። ምክንያቱም ራሱን ባስተካከለው ልክ እዛ ጋር የሚያገኘው ምላሽም ጥሩ ይሆናል ብዬ አስባለሁ። ምክንያቱም እኔ የምፈልገው አይነት ባል ወይም ደግሞ አንድ ወንድ ፈልጋት አይነት ሚስት እዛ ጋ ደግሞ ምታየው አይነት ወንድ ስላለ የሆነ ስብና ታያለች። ስለዚህ ስብናቸው ላይ ቢሰሩ፣ ባህሪያቸው ላይ ቢሰሩ፣ አንድ እሱ ነው። እራሳቸው ላይ በደንብ አድርገው ቢሰሩ ከማግባታቸው በፊት ጥሩ ባል ለመሆን ጥሩ ሚስት ለመሆን ራሳቸውን ሬዲ ቢያደርጉ፣ በእውቀት በቃ በማስተዋል በብዙ ነገር ራሳቸውን ቢደግፉ በጣም በጣም ይጠቅማቸዋል ብዬ አስባለሁ። አንድ እሱ ነው። ሁለተኛው ደግሞ ሰዎች ትዳር ውስጥ ከመግባታቸው በፊት ባህሪ ቢያዩ ብዬ አስባለሁ። በቃ በጣም ከሰው ጋር የሚያኖረን ባህሪ ነው። በጣም እኔ እንደ ቀላል ያየሁት ግን በህይወቴ ደግሞ በጣም ትልቅ ቦታ እንዳለው የተማርኩበት ነገር ምንድን ነው ባህሪ በጣም ከሰዎች ጋር የሚያኖረን ባህሪ ነው። ስለዚህ አንድ ሰው ስንመርጥ ባህሪው ከኔ ጋር ፊት አድርጓል ወይ፣ ተግባብተናል ወይ፣ ያ የደከመበትን ባህሪ ደግሞ እችለዋለሁ ወይ ችግር የለብኝም ያው በቃ ነገ ላይ አብሬ ስኖር ያን ያህል አይከብደኝም ብለው ማሰብ ነው ያለባቸው ብዬ አስባለሁ እንጂ ከሰው የትኛውም ነገሩ ጋር አብረሻ ትኖሪም። ሁሉ ነገር ይረሳል። ቅድም እንዳነሳ ነው፣ ውበትም ይረሳል፣ ደምግባትም ይረሳል። ሴትም ሆነን ደግሞ ፋይናንሻሊም አለው የምንለው ነገር እሱም ተራ ይሆንብንና፣ ባህሪው ግን ከኛ ጋር አብሮ እያዛለቀን የሚኖረው ባህሪ ስለሚኖር ሰዎች በጣም ባህሪም ደግሞ ቢያዩ ከዛ ሰው ጋር ማቻ አርግ ያለው ወይ ተግባብቻለሁ ወይ ያስኬደኛል ድካሙንም ደግሞ እችልለታለሁ ብለው ይሄን ነገር ቢያዩ እኔ በጣም አድቫይስ አደርጋለሁ። ያው ለእህቶችም ለጓደኞችም ከምነግራቸው ነገር በጣም የሚገርም መልእክት እንደተላለፈልን ዛሬ ለሴቶች ባለሙሉ ተስፋ ነኝ። እንግዲህ ቤዝዬ በጣም የተጣበበ ጊዜ ነው ያለሽ፣ ማለት ውጭ ስለወጣን ብቻ ቢዚ ምን ሆን ይመስለናል፣ ግን አሁን በመጣንበት ሰዓት ከጧት ጀምሮ አብረን ነበር። ያየነው ነገር በጣም ብዙ ስራ ነው። እንደውም ዲቴል ሁሉንም አላሳየንም እንጂ ማብሰል፣ እነሱን ማጠብ፣ እኛን ማስተናገድ ራስሽን ደግሞ እንደዚህ ጠብቀሽ መጥቶ መቀመጥ ነው ረጅም ሰዓት የሚፈጅ ነው። እና ጌታ ኢየሱስ ይባርክሽ በመታቂው ልክ ወተሽ ያው እኛ ሚዲያ ላይም ዛሬ ቀረብሽ እንጂ በቲክቶኩም መተሻል። እንግዲህ ያለንን የገባንንም እውነት ሼር ማድረጉ ተጽዕኖ መፍጠሪያ አንድ መንገድ ነው። ለምን ሁሌ ኔጌቲቭ ብቻ የሚሰማ ሰው ቅድም እንዳልሽው ኔጌቲቭ ብቻ ስለሚገባ ወደ ውስጣችን፣ ጥሩ ትዳርም አለ አንድ የምናነሳው ደግሞ ቤዛ ትኖራለች እና አይ ቤዛ ኮ የምትባል አንድ ጥሩ ትዳር አለኝ የምትል ሴት አለች መባሉ ራሱ ለብዙ እህቶቻችን አንድ ተጽዕኖ መፍጠሪያ ነው። ከዛ በተጨማሪ ልልሽ የምወደው ነገር እየሰራሹ ያለሽው ስራ ይህ ነው የሚባል የሚናቅ ስራ አይደለም፣ እጅግ በጣም የተከበረ አንደኛ፣ ቅድም መጀመሪያ ስትገቢ እንዳልሽው እግዚአብሔር የሰጠሽን ኃላፊነት በጣም ትልቁ ኃላፊነት ባልሽን መንከባከብ፣ ቤትሽን መያዝ፣ ልጆችን መንከባከብ፣ ሁሉን ነገር ትቶ መቀመጥ ትልቅ ማለት የሚከበር ነገር ነው እና እግዚአብሔር ያክብርሽ። ከዛ ደግሞ ቀጥኝ የምልሽ ነገር ልጆች ውስጥ አንቺ የሰራሹ ወይም ደግሞ ዛሬ የምትሰሪው ስራ ወንድ ልጆች ነው። አሁን ሁለቱ ያሉሽ ሶስተኛውም እንደሆነ ገና አይታወቅም። እና እነዚህ ሁለት ልጆች ምንም ጥያቄ የለውም ጥሩ ባል እንደሚሆኑ ለምን ጥሩ እናት ጥሩ ትዳር እያዩ የሚያድጉ ልጆች ነገ እነዚህ ልጆች ጥሩ ባል ይሆናሉ። ጥሩ ባል ሆኑ ማለት ደግሞ የእነሱ ልጆችም በዛው ልክ ይቀጥላል ማለት ነው፣ እየተወራረሰ እና። የሆነ ብዙ ጀኔሬሽንን ታድገሻል፣ እና ይሄ ቀልድ አደለም፣ ጨዋታ አደለም እና እግዚአብሔር ያክብርሽ፣ በጣም መመስገን ስላለብሽ ማለት ነው። በዚህ በተጣበበ በልጆች ጫጫታ ውስጥ ሆነች ስላስተናገርሽን ጌታ ኢየሱስ ይባርክሽ፣ እናመሰግናለን። እንግዲህ ተመልካቾቻችን ከቤዛ ጋር ያደረግነው ቆይታ ይህን ይመስላል። ብዙዎቻችን ብዙ ነገር እንደተማርን እንደቀሰምን፣ ልናገባ ያለን እንዴት ልንኖር እንደሚገባን ያየንበት፣ አግብተንም ደግሞ ያለን እንዴት አይነት ጠቢብ ሴት መሆን እንዳለብን ከቤዛ ጨዋታ አግኝተናል። ሌላ ደግሞ በቀጣይ ሳምንት ከሌላ እንግዳ ጋር